የቤልጂየም ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉ ምቹ ሁኔታዎች ተፈጥረዋል፤ የገንዘብ ሚኒስትሩ አህመድ ሺዴ። የኢትዮጵያና የቤልጂየም የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። በመድረኩ የተገኙት የገንዘብ ሚኒስትሩ አህመድ ሺዴ እንዳሉትም የግሉ ዘርፍ ሚናን ለማጠናከር የሚያስችሉ የማክሮ ኢኮኖሚ ማሻሻያዎች የተደረገ ነው። መንግስት የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ተግባራትንም ማከናወኑን ያነሱት የኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ናቸው። በስፍራው የሚገኘው ባልደረባችን ሰለሞን በየነ ደግሞ የተለያዩ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አግኝተነዋል። ሰለሞን እንደምን ላህል ምን ምን ጉዳዮች ተነሱ? አመሰግናለሁ በረከት። ኢትዮጵያ የማክሮ ኢኮኖሚ ተግባራዊ ካደረገችው በኋላ የተለያዩ የውጭ ኢንቨስትመንቶች በኢትዮጵያ ለማከናወን ፍላጎቶቻቸውን እያሳዩ ይገኛሉ። በዛሬው ሁለትም የተጀመረው የኢትዮጵያና ቤልጂየም ዓለም አቀፍ የቢዝነስ ፎረምም የዚሁ አንዱ አካል ስለመሆኑ ተነግሮለታል። በዛሬው ዕለት ሲጀመርም ከአስር በላይ ኩባንያዎች በኢትዮጵያ ኢንቨስት ለማድረግ ፍላጎት ያላቸው መሆኑ ተገልጿል። በዛሬው ዕለት የተዘጋጀው ቻምበር የአዲስ አበባ ቻምበር ና የቤልጅየም ና የሉክዘምበርግ የቻምበር ኦፍ ኮሜርስ በጋራ ያዘጋጁት መርሐ ግብር በዛሬው ዕለት በሂልተን ሆቴል መካሄድ ጀምሯል። ዛሬን ና ነገን የሚካሄድ ነው። እንግዲህ ኢትዮጵያ የማክሮ ኢኮኖሚዋን ካከናወነች በኋላ የተለያዩ ተግባራት በሀገር ውስጥ እየተከናወኑ ነው። እነዚህ ተግባራት ደግሞ የውጭ ኢንቨስትመንትን ወደ ሀገር ውስጥ የመሳብ ና ኢንቨስትመንቶችን የማስፋፋት እንደዚሁም ደግሞ የኢትዮጵያ ምርቶችን በዓለም አቀፍ ደረጃ አገልግሎታቸው አሊያም ደግሞ ተደራሽነታቸው እንዲጨምር ማስቻል የሚሉ ጉዳዮች ይገኙበታል። በዛሬው ዕለት በተጀ የሚጀምረው የቤልጅየም ና ኢትዮጵያ የቢዝነስ ፎረም ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተገኝተው ነበረ። ኢትዮጵያ ባከናወነችው የማክሮ ኢኮኖሚ ማሻሻያ በርካታ ኢንቨስተሮች ወደ ኢትዮጵያ የመግባት ፍላጎት አሳይተዋል ነው ያሉት። ይህ ደግሞ በዛሬው ዕለትም መንጸባረቁን አስተዋል። ለዚህም በዋናነት ከቤልጅየም የመጡ አስር ኩባንያዎች በኢትዮጵያ ኢንቨስትመንት ፍላጎት እንዳላቸው ነው ሚኒስትሩ ያረጋገጡት። በዚህም በተለያዩ የታዳሽ ኃይል እና በጨርቃጨርቅ እንደዚሁም በምግብ እህል በተለያዩ ዘርፎች ላይ መሰማራት የሚችሉበት እድሎች እንዳለ ተናግሯል። ይህም የኢትዮጵያ መንግስት ለኢንቨስትመንት ያለውን ቁርጠኝነትና አዳዲስ የኢኮኖሚ ማሻሻዎችን በማከናወን እንደዚሁም ደግሞ የገንዘብ ፖሊሲዎች ላይ አዳዲስ ማሻሻዎችን በማድረግ ይህ እድሎች መምጣታቸውን ተናግረዋል። ለዚህም ደግሞ የቤልጅየም ኢንቨስተሮች በኢትዮጵያ የኢንቨስትመንት ፍላጎት ላይ ስላሳዩ ሊመሰገኑ እንደሚገባና በቀጣይነትም በዚህ ዘርፎች ያለምንም ተግዳሮት በኢትዮጵያ መንግስት ሙሉ ፈቃደኝነት መሰማራት እንደሚችሉ ተናግሯል። ይህም ደግሞ ያለው የሰው ኃይል እንደዚሁም ደግሞ ምቹ ቀጠናዊ ፍላጎቶችም ለዚህ እድሎችን እንደሚሰጡ የተናገሩት በተለይም የኢትዮጵያ አየር መንገድ የአፍሪካን ከማስተሳሰር እንደዚሁም በቀጠናው ያሉትን ሀገራት በሎጂስቲክ ዘርፍ ከማገናኘት አንጻር እድሎቹ ሰፊ በመሆኑ እነዚህ ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ ሰፊ እድል የሚፈጥርላቸው መሆኑን የተናገሩት ይህም ደግሞ በዚህ መጥተው መመልከታቸው እጅጉን አዳዲስ ነገሮችን ለማየት እንደሚያስችል ክፍላቸው ነው የተናገሩት። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገንም ሀሳብ ሰው ተነበረ በኢትዮጵያና ቤልጅየም መካከል ያለው ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን በማንሳት ባለፉት አመታት የንግድ ልውውጡ ከአመት ወደ አመት እየተሻሻለ መምጣቱን በፐርሰንት አስቀምጠዋል። ይህም ደግሞ 12 በመቶ እድገት እየተገኘበት እንደሆነም አንስተዋል። እንግዲህ ከሁለት አመት በፊት ደግሞ የሁለቱ ሀገራት አጠቃላይ የንግድ ልውውጥ ወደ 350 ሚሊዮን ዶላር እንደነበረና አሁን ላይ እድገቶች እንደሚገኝ ተናግሯል ማለት ነው። ይህ ደግሞ አሁን ላይ የኢትዮጵያ መንግስት የውጭ ቀጥተኛ ኢንቨስትመንትን ለማበረታታት እድሎችን እየሰጠ የሚገኝበት ጊዜ ላይ በመሆኑም የቤልጅየም ኢንቨስተሮች በኢትዮጵያ ያሳዩት ፍላጎት በኢትዮጵያ ውስጥ ኢንቨስት ለማድረግ አስቻይ ሁኔታዎችን የሚፈጥርላቸውና የኢትዮጵያ መንግስት ላዘጋጀው እድሎችን ተጠቃሚ መሆን የሚያስችላቸውን አቅም የሚፈጥርላቸው መሆኑን ተናግሯል። ይህ ደግሞ በቀጣይነት የሁለቱም ሀገራት የንግድ ልውውጥ ከማሻሻልም ባሻገር ኢትዮጵያ በአፍሪካ ያላትን የኢኮኖሚ እድገት ተከትሎ የአፍሪካን ገበያንም ተደራሽ በማድረግ ረገድ ለእነዚህ ኩባንያዎች አዲስ እድል የሚፈጥር መሆኑ ነው የተነገረው። እንግዲህ የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱ ይታወቃል። ባለፉት መቶ ዓመታትም በሁለቱ ሀገራት መካከል የተለያዩ የንግድ ልውውጦች ሲደረጉ ቆይቷል። በዛሬው ዕለት የአዲስ ጃንበር ያዘጋጀው መርሃ ግብር ላይም የተለያዩ የኢትዮጵያ ነጋዴዎች እንደዚሁም ደግሞ ከቤልጅየም የመጡ አስር ኩባንያዎች ተሳታፊ ናቸው። ከነዚህ ውስጥ አስራ አራት ግለሰቦች እንደዚሁም ደግሞ የኩባንያ ባለቤቶች በኢትዮጵያ ኢንቨስት ለማድረግ ፍላጎቶችን አሳይተዋል። በዛሬው ዕለትም በንግድ ልውጦች ውስጥ ያላቸውን ፍላጎት ለኢትዮጵያውያን ባለሀብቶችም ገልጸውላቸዋል። ከዚህም ባሻገር ደግሞ ያሉ ምቹ ኢንቨስትመንት ሁኔታዎችንና አማራጮችንም የተመለከቱበት ነው። በረከት፣ በአጠቃላይ ስንመለከተው ዛሬንና ነገን የሚቆየው የኢትዮ ቤልጅየም የቢዝነስ ፎረም በሁለቱ ሀገራት መካከል ያለውን የንግድ ትስስር ከማጠናከር ባለ ያለፈ ኢንቨስትመንት አማራጮችን ለኢትዮጵያ እንደሚያሰፋላት ነው የሚጠበቀው። በነገው ዕለት ምሽትም እንደዚሁ በሁለቱ የሉክሰምበርግና ቤልጂም እንደዚሁም ደግሞ የአዲስ ቻምበር መካከል የጋራ ስምምነትም ይከናወናል ተብሎ ነው የሚጠበቀው። በዛሬው ዕለት በማለዳው ሲከናወኑ የነበሩ አጠቃላይ ሁነቶች ግን ይህን ይመስላሉ። በረከት፣ አየሩን ዳን ተመልሰዋለሁ። እጅግ አድርጌ አመሰግናለሁ ሰለሞን። መልካም ቀን